አቡነ ዮስጣቴዎስ እነ ብፁ አቡነ አብርሃም አንድ ሲኖዶስ ለማለታቸው ምስክርነት ሰጡ። ሌላ ሲኖዶስ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አንድ ነው። አንድ ሲኖዶስ አንድ ፓትርያርክ ነው የምናምነው። የትክክለኛ ትክክለኛ ነገር ነው ወንድማችን አኬ ያስተላለፈው መልእክት። ማስተማር ሲወጣ በጣም በጣም ዝግጁ መሆን ይጠይቃል። በጣም አደገኛ ነው። በማስተማር ውስጥ ሰው ሰውን በጣም ሊገድል ይችላል። ማዳን እንዳለ ሁሉ ሁሉ መግደል ደግሞ አለ። ለብፁዕ አቡነ ይስሐቅ ድንቅ ስጦታ ተሰጠ። አጠቃላይ ሙሉ አንድ ዙር ለብሱ የሚመጡ የሚወጡት እስከ እጅ መስቀል ሳይቀር በሙካሽ የተሰራ ልዩ ውበት፣ ልዩ ድምቀት ያለው ለብፁዕ አባታችን እንኳን አደረሶ ብሎ ስጦታ አቅርቧል። እነ ቀለሜ በሕግ ሊጠየቁ ነው የቤተክርስቲያንን ክብር ማንኳሰስ ነው። የቤተክርስቲያን ሃይማኖታዊ ስርዓትን ማጠልሸት ነው። የጥላቻ ንግግር ማሰራጨት ነው። ጥላቻ ንግግር ብቻ አይደለም ሐሰተኛ መረጃም ጭምር ቤተክርስቲያኗ ያልከወነችውና ያላደረገችውን ያልኖረችበትንና ለዚያውም ስጋ ወደሙ የድህነት መገለጫ ነው ብላ የምታስበውን የግድያ መሳሪያ አድርጋለች ብለው ነው ሁለቱም ግለሰብ ሰዎች ይህን ድርጊት የፈጸሙ። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃዎቻችን በስፋት የምንመለከታቸው ጉዳዮች ናቸው። በቀጥታ ወደ ቪዲዮ መረጃዎቻችን ያመራል። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋእዝተ ዓለም ቅድስት ስላሴ ክብር ምስጋና ይድረሰው ወላሪ ተቃል ማምላክ አቁራይ ተማሳ አዲ ተምረት ቅዱስ ቅዱስ ቅዱስ ቅዱሳን ንጽህተ ንጹሃን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማርግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሳ አሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። የተወዳችሁ ሰዎች እንዴት አላችሁ? ዛሬም እንግዲህ እናንተን ያሰብሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎች ይዤ መጥቻለሁ። በቀጥታ እንግዲህ ወደ ቪዲዮቹ ነው ማምራው። ወንድማችን አኬ ደስ የሚያሰኘውን ምክር አስተላለፈልን፣ እስቲ ተከታትለን እንመለስ። ትምህርት ይፈልጋል። ቅዱስ ያዕቆብም ከእናንተ ብዙዎች አስተማሪዎች አይሆኑ ይላል። ቻ ሄ ለፖሊሳን ለኦርቶዶክስ የሚሆን ቴክስ ከእናንተ ብዙዎች አስተማሪዎች አትሁኑ ተባለ። በዚ በጣም ትልቅ ያለው መነገራችን ለእኛ በእኛ ዘንድም ብዙ ሰዎች ብዙም በማናውቀው አሁን አስተማሪ አደለም እኔ ከወመሌዎች ዋነኛ ከዛ በኋላ የተወሰኑ ወመኖች እዚህ ጋር አሉ ከዛ ለዚህ ብለን ወመኖች ሰብሰብ ብለን ግን ያው ኢየሱስን የምንወድ ስለሆነን ቤተ ክርስቲያናችን የምንወድ ስለሆነን በዚህ በቅዱሳ ንብረት ውስጥ ሆነን ደግሞ ተስፋ የምናደርግ ስለሆነን እንግዲህ የቅዱሳንን ፈለግ ለመከተል የምንሞክር ጌታችን ኢየሱስን ተስፋ የምናደርግ ስለአምላካችን ስለአምላካችን ስለ እግዚአብሔር ማወቅን የምንፈልግ ወደ ቅዱስ ሚስጥር ለመቅረብ ምናምን ነገር እንደው የምንታተር እንደዚህ ነው ፍላጎት ያለን ሰዎች ሰብሰብ ብለን ትንሽ እያወራን ብቻ ነው። በእኔና በእናንተ መካከል የአስተማሪ እና የተማሪ አይነት ግንኙነት የለንም። ታውቁታላችሁ እና ምንም ሆነ ብን ግን እንደው ይሄ ማስተማር ከተባለ ማለት ነው፣ ሰው ለማስተማር ሲወጣ በጣም ዝግጁ መሆን ይጠይቃል። በጣም አደገኛ ነው። አንዳንዴ በማስተማሩ ውስጥ ሰው ሰውን በጣም ሊገድል ይችላል። ማዳን እንዳለ ሁሉ ሁሉ መግደል ደግሞ አለ እና ጥንቃቄ ይፈልጋል። ከእናንተ ብዙዎች አስተማሪዎች አይሁኑ አለ ሲያቆም እና እና እንደዛ በማለት ውስጥ ጥሩ አለ። እሺ ነው ይስ መጽሐፍ ቅዱሳችንን አሁን እናንብ። ዛሬ ቅዳሴ ቅዳሴ በዛው ምንድን እንድትወዱ ነው። በነገራችን ላይ ከቅዳሴ ጋር ያዘ ባለፈው ብያችሁ ነበረ ቅዳሴ ወደ ጌታ ደስታ የመግባት ሚስጥር ነው የሚለው የቀሲስ መብራቱ ኪሮስ ቀሲስ ዶክተር መብራቱ ኪሮስ መጽሐፍ በሷ መጽሐፍ ትንሽ ጊዜ እንማማራለን። እስቲ ጸልዩልኝ ምናምን በጣም አንዳንዴ በቃ እየተሳነፈ ነው። እሱን ነገር በጣም ባሳከው ጥሩ ነው እና ሌሎች ሌሎች ጉዳዮችም አሉ። ቢመርግጥ ጸሎታችሁ አትለየኝ። እናንተ ሰዎች የምሬ ነው። ክርስቶስን በጸሎት ምናምን አለቀልኝ። የምር እኔ እንደዛ ነው። ፊልም ማድረግ በጣም በእናንተ ጸሎት እንዳለ ነው። ፊልም ማድረግ ነው እና በጌታ ምሕረት ማለት ነው። እና አንዳችሁ ለአንዳችሁ ጸልዩ። በተለይ አኪለ ሰማት አትርሱት። እሺ እና እንማማራለን እና ቅዳሴ ላይ ቅዱሳት መጽሐፍት ይነበባሉ ነው ከዛም ቅዳሴን እንድንወድ ማለት ነው። አንዴ እንትን ልበላችሁ አንዴ ኮመንቱን ማረበሻችሁ ሳዩ። እንግዲህ ወንድማችን አኬ ደስ የሚያሰኝ መልእክት፣ እርግጥ ደስ የሚያሰኘኝን አንድ ነገር ልንገራችሁ። ሰንበት ሰንበት ከቤተ መቅደስ ወይም ከስራ ተቅዳሴ በኋላ ሲመጣ የተነበበው የወንጌል ክፍል እያለ በማህበራዊ ሚዲያ የሚያጋራው መልክት በጣም ደስ የሚያሰኝ ነው ወንድማችን አኬ። ስለዚህ ሁላችንም ቢያንስ ከሚያስተላልፋቸው ወንድማዊ መልክቶች እየገባን እናድምጥ። ብፁዕ አቡነ ይስሐቅ የወላይታ ሀገር ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። ብፁዕነታቸው ከሰሞኑ ርዕሰ አድባራት ወገዳማት ደብረ መንከራት አቡነ ተክለ ሃይማኖት ገዳም ማስመረቃቸውን ተከትሎ የተለያዩ ስጦታዎች ተሰጥቷቸዋል። እሱን እስኪ አድምጠን ተከታትለን እንመለስ። አስፈጻሚና አስመራቂ ኮሚቴ ለብፁ አባታችን ለአቡነ ይስሐቅ ሙሉ ልብስ ከነበትረ ሙሴ አስኬማ አጠቃላይ ሙሉ አንድ ዙር ለብሱ የሚመጡ የሚወጡት እስከ እጅ መስቀል ሳይቀር በሙካሽ የተሰራ ልዩ ውበት ልዩ ድምቀት ያለው ለብፁሕ አባታችን እንኳን አደረሰው ብሎ ስጦታ አቅርቧል። ለደልታው ያንሳል ብፁ አቡነ ማቴዎስ ናቸው ስጦታውን ያበረከቱ ያደረጉት ያደረጉላቸው እዛ የነበረ ኦርቶዶክስን ደግሞ ለብፁ አባታችን ይገባቸዋል ብለው የሚገባቸውን አልባስ ሰጥቷቸዋል ማለት ነው። እግዚአብሔር ይመስገን። ብፁዕ አቡነ ይስሀቅ ደገኛ ወቶቱ አባት ብርቱ አባት ናቸው። በዚህ አጋጣሚ ስእለት ማስገባታቸውን ማስደመጤ ይታወሳል። አንድ በሬ የተስሎ ነበር እንደው ባለቀ ይቺ ቤተ ክርስቲያን ብለው እንዳሉትም ስእለታቸው ሰምሮ አስገብተዋል ማለት ነው። እግዚአብሔር የተመሰገነውን እጅግ ደስ የሚያሰኝ ነው።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 ጳራቅሊጦስን የተቀበሉት ቢሏችሁ የትኛው ቀን ላይ ብላችሁ ነው ከስልሳ ስድስቱ መጽሐፍ ላይ የምታሳዩቸው? ሁልጊዜ የሰው ተጠቃሚ የሆነ እንዴት እንኖራለን፣ ምን ማድረግ ይቻላል? የእውነት ማልቀስ ማልቀስ ይሻላል፣ እን ማድረግ ለአሁኑ ትውልድ ታሪክ መስራት፣ ለሚቀጥለው ትውልድ ግን ስለዚህ ቀን በጠየቀን ቀን እንደዚህ ብለን እንናገራለን።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 ከመጽሐፍ ቅዱስ ውጪ እንዴት ይህንን ተቀበላችሁ ብሎ ቢላችሁ ምን ነው የምትሉት? እንዲ ይቻላል እንዲ። እንግዲህ ያው የፕሬዚዳንት ቤተ እምነት አይቅርብን ስለሚሉ ነው እንጂ አያምኑበትም። እውነት ለመናገር ምክንያቱም በዓል የሚባለው ነገር ራሱ አይቀበሉም። ግን ያው የበዓሉ ተካፋይ በመሆን ግንባር ቀደም ናቸው። ፋሲካ ቢመጣ መስቀል ቢመጣ ጥምቀት ቢመጣ ምን ቢመጣ ያው ዋጋ የሚያስወድዱት ገበያ የሚያጨናንቁት እነሱ ናቸው። ግን አይቀበሉ። በጣም የሚያስገርመኝ ስለሆነ ነው። እና ቀጣይ የሚመጣው ትውልድ እንደሚጠይቃቸው ማወቅ አለባቸው። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ አፋቸውን የሚከፍቱ ብዙ የሚናገሩ አካላት አሉ እና ይህንን ተመልክቶ ኢዮብ ዘሚካኤል ጠበቃና የጋማ ካሪያ አያለ ቢታኒን በቀጥታ ስርጭት ላይ ላስገብቶ የተለያዩ ሀሳቦችን እንዲያነሳ ሲያደርግ ነበር፣ እና እሱን የተመለከተውን መረጃ እስኪ እናስደምጣችሁ። ተካትለን እንመለሳለን። የቤተ ክርስቲያንን ክብር ማንኳሰስ ነው የቤተ ክርስቲያን ሃይማኖታዊ ስርዓትን ማጠልሸት ነው የጥላቻ ንግግር ማሰራጨት ነው። ጥላቻ ንግግር ብቻ አይደለም፣ ሐሰተኛ መረጃም ጭምር ቤተክርስቲያኗ ያልከወነችውና ያላደረገችውን ያልኖረችበትንና፣ ለዚያውም ስጋ ወደሙ የድህነት መገለጫ ነው ብላ የምታስበውን የግድያ መሳሪያ አድርጋለች ብለው ነው ሁለቱም ግለሰብ ዎች ይህን ድርጊት የፈጸሙት ይሄ እንዲህ አይነት ጉዳዮች በወንጀል ህጉም ሆነ ተሻሽሎ በወጣው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል እና ለመቆጣጠር የወጣው አዋጅ ቁጥር አስራ አንድ ሰማኒያ አምስት ህዝባር ሁለት ሺህ አስራ ሁለት ላይ በግልጽ ያስቀምጣል። ምን ይላል? ምንድን ነው አሁን የምንላቸው እነዚህ ድርጊቶች እንግዲህ ቅድም ምን ብያሉ? ሶስት ኤሌመንቶች ያሟላ ይገባል ብለናል። ከመጀመሪያው ከሶስቱ መጀመሪያው ምንድን ነው? በህግ የተከለከለ መሆን መረጋገጥ አለበት ነው። ስለዚህ እነሱ የፈጸሙት ድርጊት በህግ የተከለከለ ነው ወይ የሚለውን ስንመለከት አንደኛው የጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔረሰብን፣ ህዝብን ወይም ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን፣ መድሎን ወይም ጥቃትን የሚያነሳሳ ንግግር ነው ይላል። ስለዚህ አሁን እኛ ኮምፕሊትሊ መድሎና ጥቃትን እንኳ ብናወጣ ጥላቻን ምን ለማድረግ ነው የሚያነሳሳ ጥላቻን የሚያስፋፋ ድርጊት ነው ማለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አንድም በሃይማኖቱ በእምነቱ ተከታዮች ሁለትም ደግሞ በሌሎች በራሳቸው እምነቱን እንትን በሚሉ ሰዎች እምነቱን የራሱ እምነት ተከታይ የሆኑ ግለሰቦች ላይ መሰረት የሚያደርግ ህገ ወጥ የሆኑ ተግባራትን ማለት እንዲያል ለማነሳሳት ሆነ ተብሎ የተፈጸመ ይህም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮችን ሆነ ብሎ ያነጣጠረ ተግባር ነው ማለት ይህም ጥላቻን ለማስፋፋት የተፈጸመ ተግባር በመሆኑ ድርጊቱ የህግ ኤለመንትን የሚያሟላ ነው። ጥላቻ ንግግሩ ከዚያስ ደግሞ የመረጃው ንግግሩ የጥላቻ ቢሆንም ተጨማሪ ሁለት ተደራራቢ ወንጀል ነው የተፈጸሙት። ሁለተኛው ምንድን ነው? ሀሰተኛ መረጃ ነው። መረጃው ሀሰት የሆነና የመረጃውን ሀሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ግጭትን የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ሀሰተኛ መረጃ ይባላል። አሁን እሱ በዚህ ንግግሩ ምን ያህል ማህበረሰብ ምን ያህል ኦርቶዶክሳዊ ምእመን እንደተናደደ እና ደግሞ ለሌላ ተግባር እንደተነሳሳ አመላካሽ ነው። ምክንያቱም ማህበራዊ ሚዲያውን አሁን በቀላሉ ስናይ ጩኸቶቹ ቀላል አይደሉም። ዛሬ እኛም ወደዚህ ልንመጣ የቻልነው እንዲህ አይነት ህመም ያላቸውን ነገሮች አደብ ማስገዛት ተገቢነት ያለው ስለሆነ ማለት ነው። ጠበቃና የህግ አማካሪ አያለው ቢታኒ ናቸው ይህን መልዕክት ያስተላለፉት። እንግዲህ እንደምናውቀው ከሰሞኑ በኦርቶዶክስ ቤተ ክርስቲያን ላይ የተለያዩ አካላት በተለይ ያበበ ጉልላት በሚል ይሄ ቀለሜ የተባለው ሰውዬ ወንድሜን ገደሉት፣ ምናምን ቅዱስ ቁርባን ላይ እንደዚህ አድርገው ምናምን በሚል በጣም በጣም የድፍረት ንግግሮችን ሲናገር ነበረ። ጉዳዩ ከህግ አንጻር እንዴት ይታያል ተብሎ ለቀረበለት ለቀረበላቸው ጥያቄ ነው ይህንን መልስ ሲሰጡ የነበሩት። ወደ አቡነ ስጣቴዎስ ስናምራ አቡነ ስጣቴዎስ እንደምናስታውሰው በሁለት ሺ አስራ አምስት ዓመተ ምህረት በወረሃ ጥር ላይ ህገወጥ የተባለው ህገወጥ ሲኖዶስ በተነሳ ጊዜ አቡነ ሳይሮስ አቡነ ስጣቴዎስና አቡነ ዜና ማርቆስ ከፊት ሆነው ወደ ሀያ ስድስት የሚጠጉ የነበሩትን ኋላ ግን በእርቀ ሰላም አብዛኛዎቹ ይቅርታ ብለው ጠይቀው የተመለሱ እንዳሉ እናውቃለን። ታዲያ ያኔ ብጹዋን አባቶች ብጹ አቡነ አብርሃምና ብጹ አቡነ ጴጥሮስ እንዲሁም ብጹ ቅዱስ አቡነ ማቲያስ ፓትርያርክ በአንድነት በመሆን ባደረጉት ከፍተኛ ተጋድሎ አንድ ሲኖዶስ እሱም ቅዱስ ሲኖዶስ አንድ ፓትሪያሪክ እሱም ብጹዕ ቅዱስ አቡነ ማቲያስ ፓትሪያሪክ አንድ መንበር እሱም መንበረ ተክለ ሃይማኖት በሚል ከፍተኛ የሆነ ኦርቶዶክሳዊ ንቅናቄዎች ሲደረጉ ነበረ። ያንን ተከትሎ አሁን እርቀ ሰላም መጥቶ አንድነት ተፈጥሮ እና አቡነ ሳይሮስም ወደዚህ ከመጡ በኋላ እንዲሁም የመንበረ ፓትሪያሪክ ጠቅላይ ቤተክህነት ዋና ስራ አስኪያጅ ከሆኑ በኋላ እነ ብጹ አቡነ ስጣቴዎስ እነ ብጹ አቡነ ዜና ማርቆስ ከተመለሱ በኋላ ያለውን ነው አሁን በኢንተርቪው እየሰጡ አቡነ ኤውስጣቴዎስ አንድ ሲኖዶስ አንድ ፓትሪያሪክ እያሉ የተናገሩትን ላስደምጣችሁና የምንመለስ ነው የሚሆነው። ታሪካዊ ስራ ሰርታችኋል፣ ለብጽን አባቶቻችን ብፁዕ አቡነ አብርሃምና ብፁዕ አቡነ ጴጥሮስ። ሌላ ሲኖዶስ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ አንድ ነው። አንድ ሲኖዶስ አንድ ፓትሪያርክ ነው የምናምነው። የትክክለኛ ነገር ነው። ከዚህ ውጭ እንግዲህ ለመታገል ዝም ብለው አንዳንድ ጊዜ የሚባል ነገር አለ። ያ ደግሞ በህገ ወጥነት ስለሚያስቆጥር ተቀባይነት የሌለው አካሄድ ነው። እና በእኛ በኩል የተከሰተው ችግር ሆኖ እርቀ ሰላሙ ከተፈጸመ በኋላ እንግዲህ የሃይማኖት ጉዳይ አንዳንድ ጊዜ በሃይማኖት ይሞቱበታል እንጂ የሚባል ነገር አለ። እና ሹመት አንድ ጊዜ ብቻ ነው የሚደረገው እንጂ አይደገም የሚል አለ በእርግጥ እኛ የፈጸምነው ሹመት በቅዱስ ሲኖዶስ ወስኖ ሳይሆን ግብታዊ በሆነ ሰብረን ነው የገባነው። ማለት ጥያቄው ስላልተመለሰ ወይም በመታፈኑ ማለት ነው እና መልስ ስለጠፋ፣ በዚህ ምክንያት ከህግ ውጭ ከቅዱስ ሲኖዶስ ውጭ ውሳኔ ውጭ የተደረገ ነው። የሆነ ሆኖ በእርቀ ሰላም በመታረቅ ያለቀ ነገር ቢሆንም አንዳንድ ሰዎች እኛ በቃ አንድ ጊዜ ተሾመናል እና ወደኋላ እንመለስም ብለው ከእኛም መካከል እኛም ከሾምናቸው መካከል የተወሰኑ ሰዎች አሉ። አሁን መንደር ውስጥ ዝም ብሎ የተቀመጡ አሉ። የተወሰኑ ቁጥሮች ማለት ነው። እና ይሄ መንጠባጠብ የሚለውን ቃል ለመናገር የቻልኩት በዚህ ምክንያት ነው እና እነሱንም እንግዲህ በተቻለ መጠን እኔ እንደ አንድ ቅዱስ ሲኖዶስ አባል ይህ ሊደረግ አይገባም። እርቀ ሰላም ከወረደው ሁሉም ታርቆ ሲኖዶስ ያዘዘውንም መንግሥት ያዘዘውንም ሁሉንም ተቀብለን እነዚህ ወደ መንደር ውስጥ የገቡትም ሰዎች እሺ ብለው ተቀብለው ከሕዝብ ጋር መቀላቀል አለባቸው። ቆባቸው ቆብ ደፍተናል ብለው ቆብ እኮ የሚደፋው ሊገለገልበት ነው፣ ሊሰራበት ነው እንጂ በመንደር ውስጥ ገብተው ታፍ ነው ሊቀመጡ አይደለም። እንግዲህ ህገ ወጥ በመሆኑ ስራ አልተፈቀደላቸውም፣ ዝም ብሎ ቁጭ ብለዋል ማለት ነው እና ስለዚህ ወደዚሁ እንዲመጡ፣ ወደ እርቀ ሰላሙ እንዲመጡ እኔ የበኩሌን ስራ እየሰራሁኝ ነው። ተስፋም ይኖራል ብዬ ተስፋ ማለት ከሀያ ስድስት ነበሩ እንደምናስታውሰው፣ ከሀያ ስድስቱ አብዛኛዎቹ በይቅርታ የተመልሱ አሉ። አንድ አራት አምስት የሚሆኑት ደግሞ አሁንም ድረስ አሉ። የአቡነ በርሱማ ምናምን ብለው ራሳቸው የሚጠሩት ይሄ አንድ እንትናነን ጨምሮ ሌላ አንድ አራት አምስት አሉ፣ እዚህ ራሳቸውን ጳጳሳትነን ብለው የሚጠሩ አካላት ማለት ነው። አሁንም እዛ መንደር ውስጥ አሉ፣ አሁንም አልወጡም። እኛ ራሱ ከብዱናል በማለት ነው ሲናገሩ የነበሩት አቡነ ውስጣቴዎስ የእሳቸውን ጉዳይ የሌሎችን ጉዳይ በማንሳት ነው የሞከር ነው ወደ አንድ ለመምጣት እየጣርን ነው በሚል ሀሳብና አስተያየቶቻቸውን እየሰጡት። ነገረ ክርስቶስን እኚህ መምራችን አስደሳች በሆነ መንገድ እንድንረዳው በጣም በቀላሉ እንድናውቀው በሚያግዝ መልኩ ያስረዱበትን መልእክታቸውን ትምህርታቸውን የነገረ ክርስቶስን አስተምሮ ተከታትለን እንመለስ። አንድ ጊዜ የሰራት አማላጅነት አይደለም። ቤዛነት ነው። ቤዛነት አንድ ጊዜ ያደረጋት ቤዛነት። ቤዛነት ማለት ማድ ትክ መሆን ነው። ለምሳሌ ቤዛ የሚለው ክርስቶስን ቤዛ ስንለው አቤዛችን አይደል። ይህን ጠንቅቀን ማወቅ አለብን። ቤዛ ማለት ትክ ነው። ትክ ነው። ሰው የሆነ ክርስቶስ ብቻ ነው። አዳሃነን ወቤዘወነ አዳነን ተቤዥን አዳሃነን እንደ ሰው እንደ አምላክነቱ በይዘው እንደ ሰው ነው። ስለዚህ ቤዛነት የምንሰጠው ለክርስቶስ አዳኝነት ግን ለሶስቱም አካላት ማለት ነው። ቤዛነት በተለይ አካሉ መስዋዕት መሆን ነው። ማዳን ደግሞ እንደ ሰውነቱ የተቆረሰ ወልድ ብቻ ነው። ይቅርታ ያደረገልን ግን ያደረጉልን ግን አውልድ መንፈስ ቅዱስ ቢጽ በሌላት ባንዲት ስልጣን፣ ቢጽ ማለት ደግሞ ሊግራ ሊገባ ይችላል። አቻ በሌላት ትክ ተወዳዳሪ የሌላት አንድ ባህርይ ስላለቻቸው ስለዚህ ይቅርታ ማድረግ የሦስቱም ይቅር ማለት የወልድ ነው። አዎ ወልድ ይቅር ሲለን ማን ይቅራል? አብ ይቅራል። እንግዲህ ይኸው እመሰ አገአዘክሙ ወልድ ግዑዛን አንትሙ ወልድ ነፃ ካወጣችሁ እናንተ ነፃ ናችኋ አለ ባለቤቱ። ወልድ ነፃ ካወጣችሁ ማለት ምን ማለት ነው? ለምሳሌ ወልድ አስታረቀን። አስታራቂ፣ መታረቂያ፣ ታራቂ ነው እራሱ። ይህን እናያዘው በደንብ አስታራቂ ማለት መስዋየት ለምሳሌ የብሉይ ኪዳን መታረቂያችን መስዋይቱ ነው። አስታራቂ ስንለው መስዋይት ሆነልን ነው ዋናው ሀሳብ። መታረቂያ ስንለው ደግሞ በእግዚአብሔር ፊት የታየልን፣ በእግዚአብሔር ፊት የቀረበልን ሰው ነው። በቀጣይ የኚህን መምህር አስተምሮ በደንብ አድርገን እናቀርብላቸዋለን። በጣም በሚጣፍጥ አንደበት፣ ደስ በሚያሰኝ ቃላት ነው የሚያስተምሩትና እጅግ በጣም የሚወደዱ ናቸው። በቀጣይ የነገረ ክርስቶስ ላይ ያላቸውን አስተምሮ የማስደምጣቸው ይሆናል። መጋቤ ሃይማኖት መምህር ዮ እንደውም፣ አንድ ሊቅ ምን ይላል? ከትዳር አጋራችሁ ወይም ትዳር ክርስቲያን ሆነ ሳለ ከትዳር አጋርህ ገንዘብ ለማግኘት ብለ ወደ ትዳር ከምትገባ ምድር ተከፍታ ብትውጥ ይቀላል ይላል። ምዕመናን ደስታችን እኮ በኪሳችን ብዛት አይደለም እኮ እግዚአብሔር ከኛ ጋር ከሆነ እኮ ነው ደስ ልንሰኝ የሚገባው። ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ ሁለት ዓመት ይሁን፣ ወደ ሩቅ አገር የሄደ ቢሆን ሶስት ዓመት ይሁን፣ በታወቀ ምክንያት ቢሆን እንደ ህመም፣ እንደ ዕዳ አራት ዓመት ይሁን ይላል። አጭር ለምንድን ነው አጭር የሚሆነው? በጣምን ማጠር በጣምን መርዘም የለበትም። በጣም ካጠረ ሳንተዋወቅ እንቀራለን። ይሄ ሰውዬ ጥርሱ እንደዚህ ነበር እንዴ ትያለሽ። በኋላ ጥርሱን ተይው ጸባዩን። ገና በልጅነት ከጀመርክ ግን ትውደዳታት ምኗን እንደወደድከው እንኳን አታቆሜናት ልጅ የልጅ በኋላ ስትበስል ምኗን ነው እንደው ያገባሁት እያልክ ቀንን እና ዘመንን ሁሉ እየመረርክ ትኖራል። ስለዚህ ምን እንደምትወዱ እንኳን ብዙ ጊዜ እናገራለሁ። ከሶስተኛ ሲ ክፍል ጀምሮ ከያዝክ መከራ ነው የምትበላው ዩኒቨርሲቲ እስክትገባ ድረስ አራተኛ ሲ፣ አምስተኛ ሲ፣ ስድስተኛ ሲ በሁለት ብዙ እኮ ነው። እና ይሄን ያህል ዘመን ንጹሕ ሆናችሁ ልትቆዩ ትችላላችሁ አይደለም። ማጠርም መብዛት፣ ከበዛ ፈተና ውስጥ እንዳትወርቁ፣ ካጠረ ሳትተዋወቁ እንዳትቀሩ፣ በልክ በመጠን ይሁን። ሌላ ግን አሁን በጋብቻ ውስጥ ያለን ከሆነ ግን በተለይ ሴቶች እንደው ይሄን ነገር ሳንናገር እንደው መሄድ የለብኝም። በተለይ ሴቶች በዚህ ዘመን እኔ ቅልል ያለ ጋብቻ ነው መፈልገው ይላሉ። እንዴት ስትሏቸው፣ ሽማግሌ የሌለበት ቀለል ያለ ካህን የሌለበት ቀለል ያለ ካሜራ የሌለበት ቀለል ያለ ቤተሰብም ዝም ብዬ ለምወደው አባቴ እነግረዋለሁ ቀለል ያለ ፌስታሌን ይዤ ጥልቅ ነው የምለው ትልላችኋለች። ግን ግን የቀለል ያለ ይመስላቸዋል። ውሸታቸውን ነው። ምን ለምን መሰላችሁ? ባሏን ሶስት ቀን ወይም ሶስት ወር አይታው ካልተመቻት ፌስታል ዋን ይዛ ጥልቅ እንዳለች ፌስታል ዋን ይዛ ውልቅ ነዋ የምትለው ሽማግሌ የለ ካህን የለ ቁርባን የለ ቅልል ያለ ኮሃቢቴሽን ይዩታል። ፈላስፎቹ ደግሞ ይደግፉላቸዋል፣ ተካቶ መኖር ይሉታል። እየሰማችሁ ነው። በመጨረሻ ሰዓት ወስጃለሁ፣ ይቅርታ በጣም በመጨረሻ ግን በተለይ ምእመናን፣ በተለይ ያገባችሁ እንደው ልጠይቃችሁ፣ ፍቅራችሁ እንደቀደመ ነው ትዋደዳላችሁ ባልና ሚስት የሆናችሁ እዚህ ጉባኤ ላይ ያላችሁት እንደ መጀመሪያው ቀን ትውውቅ እንዳደረጋችሁበት እንደ መጀመሪያው ሰሞን አሁን በዛው ልክ ትዋደዳላችሁ የእግዚአብሔር ቃል እንዲህ ይላል ፍቅር ለዘውትር አይወድቅም ይላል እፍ እያላችሁ የምታሞቁት እንጂ ፍቅር አንድ የገባው ገባው በቃ እንደምትወደኝ እንደምወዳት ታውቃለች ቱደደኝ ደ በቃ ታውቃለች ታውቃለች ምን እሱ ሁሌ መናዘዝ አለብኝ እንደ እንደዚህ ትሉ ይሆን በቀደመው አጠራር ትጠራሩ ይሆን ትቆለማመጡ ይሆን ያኔ የሆነ ቃል አለ። እሱን ላለመናገር እኮ ብዬ ነው ምሸሸው። ያኔ ገና ስትጀምሩ አንዲት እህት ምን አለች? ገና ጮኛ እያለን አለች በስልክ ነው መከራም የሚያበላኛለች። በላሽ? አዎ በላው። ስለ ጥቂት ይቆይና ደግሞ ጠጣሽ? እና ላይን ነው የሚያዞረው አለች። እንደው ሊፍት ውስጥ ሁሉ ስገባ አለች ምንም አለች ገባሽ? ያው ከሊፍት ስወጣ በሰላም ወጣሽ? ንፍር ነው የሚያደርግኛለች። ቤት ከገባሁ በኋላስ እና ጥቂት ጊዜ አበቃ አበቃ፣ በላሽ የለ ጠጣሽ የለ እ አይደለ የመጀመሪያ ሰሞን የመጀመሪያ ልጅ ሲጸነስ እ አብረን ሆስፒታል ስንሄድ እኔም ከሚስቴ አስታውሳ ቦርሳዋን ይዤ ቀስ ዳክተር ቀስ ትንሽ ከረምረም ሲል እያየሽ አትሄጂም እንዴ? አብን በዚህ ስፋሲል እንዳሉት እኮ ፍቅር ለዘውትር ምን አይልም ምን አይልም ፍቅር ለዘውትር አይወርቅም እና አደራችሁን ኦርቶዶክሳውያን ሁልጊዜ በፍቅር እንዲኖሩ በመጽሐፋችን ታዘዋል። እየሰማችሁ ነው። የተወዳጁ የሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር ማድረጋችሁ እንዳይዘነጋም። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ፣ አንድ አምላክ አሜን።